ቴክኖሎጂውን ግብርናውን እንዲሁም የንግድ ስርዓቱን ከማነቃቃት አኳያ ኢንዱስትሪው የራሱ ሚና አለው። በሰሜን ሸዋ ዞን እንዲሁም በደብረ ብርሃን ከተማ ተገንብተው ስራ የጀመሩ ኢንዱስትሪዎች ኢትዮጵያ ለምታደርገው እድገት ጉዞ የራሳቸውን ጠጠር በማስቀመጥ ላይ ይገኛሉ። ደብረ ብርሃንም ያየነው ሰሜን ሸዋም ያየናቸው ከለሚ ሲሚንቶ ፋብሪካ በኋላ በጣም ትላልቅ ፋብሪካዎች እየተገነቡ እንደሆነ አይተናል። በጣም ትልቅ የሴራሚክ ፋብሪካ በቅርብ የሚጀምር ስራ አይተናል። ከዚያም በላይ ደግሞ እስካሁን ሀገራችን ውስጥ ብዙ የወረቀት ፋብሪካዎች ነን የሚሉ አሉ፣ ግን ከካርቶን እና ከማሸጊያነት የበለጠ ወረቀት ወደ ማምረት እስካሁን ያልተቀየሩ አሉ። አሁን በቅርብ የሚቀጥለው የካቲት ላይ በፕሮጀክቱ ላይፍታይም መሰረት ወይም ስኬጁል መሰረት የሚቀጥለው የካቲት ላይ የሚመረቅ በጣም ትልቅ የወረቀት ፋብሪካ አለ። እንግዲህ ባህር ዛፍ ነው የሚጠቀም፣ ሰማንያ ፐርሰንቱን፣ ሃያ ፐርሰንቱ ኬሚካል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 አገራችን በኢንዱስትሪም እንድታድግ የሚያደርግ ነውና፣ ብዙ ዘርፎችን ይዞ የሚነሳ ነው። ትራንስፖርቱን ያነቃቃል፣ ቴክኖሎጂውን ያነቃቃል፣ ግብርናውን ያነቃቃል። ለራሱ የምግብ ፍጆታ ብቻ ሳይሆን ለኢንዱስትሪ ግብዓት ማምረት ከጀመረ እንዴት ብዙ ምርት ላምርት ነው እንጂ የት ልሽጥ ወደሚል እንትን አይሄድም ማለት ነው። ስለዚህ ብዙ ዘርፎችን እያንቀሳቀሰ ያለ ነው ኢንዱስትሪው። የኢትዮጵያ ታምርት ንቅናቄም በትክክል መሬት ላይ የረገጠ ስራ እየተሰራ እንደሆነ ያየን በዞኑም ሆነ በደብረ ብርሃን ከተማ የሆቴል ልማትና የሚቀሩ የመሰረተ ልማት ግንባታዎች እንዲፋጠኑ ቀጣይ የቤት ስራዎች ተቀምጠዋል። ያየነው በጣም ጥሩ ነገር ምንድነው፣ አካባቢው ሰላማዊ ነው። በጣም ጥሩ እንቅስቃሴ እየተደረገበት ያለ ነው። ለወጣቶች የስራ እድል እየተፈጠረ ነው። ከተማው እየተነቃቃ ነው። እንግዲህ ወደፊት ደግሞ ለከተማ አስተዳደሩም ለዞኑም የሰጠናቸው ናቸው፣ የቤት ስራ አለ። እዚህ አካባቢ ሆቴሎች፣ በደንብ ደረጃቸውን የጠበቁ ሆቴሎች ያስፈልጋሉ። አዲስ አበባ ላይ የመሬትም የሌላም ችግሮች እና በኦሮሚያ ዙሪያ ያሉ በሸገር ከተማ ዙሪያ ያሉ የመሬትና ሌሎች ጉዳዮች እየቆየ እየቆየ ሲሄድ እየተያዙ መሄዳቸው አይቀርም እና ወደ ደብረ ብርሃን ወደ አዳማ ወደ ቢሸፍቱ ስለሚሄድ ወደፊት ያለው ልማት ደብረ ብርሃንም በዚህ ውስጥ